እስከ መቶ ሺ ብር እስከ መቶ ሺ ብር ስሩ። እስካሁኔት የተሰሩ አስራ ሰባት ሺ አምስት መቶ አርባ ብር ብቻ ነው። እስከ መቶ ሺ ብር ያለውን ስሩ። ሰማኒያ ሁለት ሺ ሰማኒያ ሁለት ሺ ብር ምናምን ይቀራል። ሰማኒያ ሁለት ሺ ብሩ እናንተ አገኙ። አዎ ይኸው እንደምታዩት ቻናላችን መንገድ ሆኗል። ብር መስራት ጀምሯል። ሆኖ በእናንተ ነው። በጣም በጣም በጣም ነው የምናመሰግነው። በጣም ሰላም ሰላም፣ ውድ የዩቲዩብ ቻናል ቤተሰቦቻችን እንደምናችሁ፣ እንደምንቆያችሁ። ዛሬ በሌላ ቪዲዮ ተመልሰ ምትናል። ዛሬ ቻናላችን ምንገድር በመሆኑ የደስታ እናንተ ብር የምታገኙበት ትክክለኛ ሪል ሙአይተን ሞክረን የእንትን ያለውን አሳያችኋለሁ። ዛሬ እንዴት ብር እንደሚሰራ በቀላሉ ያለ ምንም ሰብስክራይብ ያለ ምንም ፎሎር ያለምንም ቪው ያለምንም ላይክ ምንም በቃ ምንም ሳታደርጉም በእይታ ብቻ በእይታ ብቻ በአንድ ሺህ እይታ በአንድ ሺህ እይታ ከአስር ብር እስከ አንድ ሺህ ብር የምትሰሩበትን ሚገርም ዌብሳይት ነው። ይባላል የቡና ይባላል ኢትዮጵያን ክሬተሮች የኢትዮጵያን እንትኖች ናቸው። ክሬት ያደረጉት ወደ ዌብሳይቱ ክሮን ላይ ነው። የቡና ብላችሁ ሲሰርቹ ፊት ለፊት የሚመጣላችኋል። ፊት ለፊት የቡና ብላችሁ ሲሰርቹ እንደዚህ ይመጣላችኋል። ይው እጅ ምልክት ስታዩ እዚህ ጋ መታያት ምልክት ስታዩ እሱን ለፍታችሁ ትገባላችሁ። ከዚህ እዚህ ጋ ሄዎቹ የሚሆን የሚባል አለ እንዲህ ይመጣላችሁ መጀመሪያ

የራሳቸው የቡና አፕ ነው እና የቡና አፕ ላይ በአንድ ሺ ቪ እስከ ሀምሳ ዶላር ይቅርታ እስከ ሀምሳ ብር ታገኛላችሁ። አንድ ሺ ቪው የቡናን ስሰሩ ማለት ነው።

ካባቸውን ምን አይነት ሺ ብር ነው እስከ መቶ ሺ ብር። እነዚህ ላይ ምን ላይ ምን ላይ መረጡ ወቸው ትችላላችሁ። ኢንስታግራም ላይ ቲክቶክ ላይ እና ዩቲውብ ላይ። የቡና ላይ ደግሞ ኢንስታግራም ላይ እና ቲክቶክ ላይ ብቻ ነው እና እስካሁን ይሄ የቡና አንድ ነጽ ሁለት ሚሊየን ቪዩዘር አግኘት። ሁለት ሚሊየን ማለት ስልሳ ሺ ብር ማለት ነው። ስልሳ ሺ ብር ከፍሏል። እንዲህ የተከፈለው ብር ስልሳ ሺ ብር

ከዛ ሰክሰስፉል አለ ይሄኛው ማለት ነው። ከዛ ኦኬ እንለዋለን። ኦኬ እንለውና ሁለተኛው ፉል ኔም እዚህ ጋር እናስገባለን። ከዛ ብሪት ብሪት እናስገባለን እዚህ ጋር ከዛ ወንድ ሴት ኢትዮጵያ። ከዛ ሲንግል ነት ሚሄድ ይችላል። ከዛ በኋላ እዚህ ጋር የምታስገቡት አይዲ ነው። እዚህ ጋር አይዲ ፌስ ፌስ አይዲ

የሚበላው ወይም እዚህ ጋር የምትሉትም ሆኑ እንዳንድ ማንበብ አለባችሁ ቦታ እንዳንድ ማለት እንዲሳጠር ግን ግዴታ ማንበብ አለባችሁ ቦታ ይኛል። እንግዲህ እየተገንዘብ መስራት ይፈልጋሉ ይላል። እንኳን ወደ ቴና ማርት በሰላም መጡ ይላሉ። ቴና ማርት በአጭር ጊዜ ውስጥ ብዙ ተቀባይነት ያገኘ እያለ እያለ ኢኮሜርስ ላይ የሚሰራ ነው ምናምን

ቪዲዮ አማርኛ መሆን አለበት። ከ40 ሴኮንድ ከ15 ሴኮንድ በላይ መሆን አለበት። ከዛ ጤና ማትፎት ይዘ ካፑነን ተማሪት አለባችሁ። ከዛ ዚጋ ደግሞ ቲክቶክ ላይም ስለደቁ ዚጋ ታግ ማድረግ አለባችሁ። ዚጋ ታግ ማድረግ አለባችሁ። የጤና ማርቲን እንትን ዚጋ ሃሽታጉ ምናምን ተከማ አለባችሁ። ከዛ ለሶስት ወደኞቻችሁ እንትን ማለት አለባችሁ። ሶስት ጓደኞች ሲቱ ታግ ማድረግ አለባቸው። ቲክቶክ አለ ፎኖት እንትኖች ቡትን ምናምን መጠቀም አይቻልም። ቲክቶክ አለ አዶች አንዳንድ አድ እንዲገባበት ማድረግ አይቻልም። ከዛ ነው ፌክ ፌክ እንትኖችን መጠቀም አይቻልም። ከዛ ቲክቶኮ ኢንስታግራም አኳንታቸው ላይ እንትን ነው ልቀቁት። ፌክ እንትን መጠቀማችሉ ነው መጠቀማችሉ ነው ከዚህ ዚ ሁን እዚህ ጋር ስለሚ ትኙ እና እዚህ ጋር የለቀቃችሁት ያለው ሊንክ ነው የምታስገቡት። አረጋግጠው ከዛ እና ከዛ ይኸው ዜጋ ፔንዲንግ ወይ ደግሞ ሪጀክት ወይ ደግሞ አፕሮቭድ ብሎ ይሰፈላችኋል ማለት ነው። እዚህ ጋር ብር በአንድ ቪዲዮ ቪዲዮ ሰርሳችሁ አስር ሺህ ብር መስራት ትችላላችሁ። የቡናንም እንደዚሁ ነው የሚሰራው። በጣም ቀላል ነገር ነው እና የልግባችሁ ነገር ካለ ኮሜንት ላይ ሰው ቪዲዮ የሚሰራበትም ከሆነ ድጋሚ ቪዲዮ ይሰራበታል፣ ወይ ደግሞ በኮሜንት መመለስ የምችለው ከሆነ በኮሜንት መለስላችኋለሁ። የዛሬው ቪዲዮ ይህ ይመስላል። ከአሁን በኋላ እንደማን ጠፋ አረጋግጥላችኋለሁ። ምክንያቱም ብር መስላ ጀምሯል። በኋላ ምንም ሰው ብር እያየ አይጠፋም ብዬ አስባለሁ። ይመቻችሁ።